እንጀራ በወጥ ስንት ነው? አንድ እንጀራ በወጥ መቶ ሀምሳ ብር አልበላም። ምን ነው እንደውም እኛ ጋር እርካሽ ነው። የነጋዴ ውጤት አልበላም። የነጋዴ ውጤት አልበላም። መቶ ሀምሳ ብር አንዲት እንጀራ አንዲት እንጀራ በሽሮጥ አንዲት እንጀራ በሽሮጥ በክክ በክክ ወጥም ሆነ በጎመን ወጥም ሆነ አንዲት እንጀራ 150 አዎ የነጋዴ የነጋዴ ውቴል አልበላም። የቀበሌው የመንግስት ነው። አይ ክክ አይደለም ሽሮ ብቻ ነው። ሽሮ 150 በየአይነት ከሆነ 250 ጎመን